እጅ ቤተ ክርስቲያን የትውልድ ዕዳ ናት ወይስ ህይወት ናት ቤተ ክርስቲያን የሀገር ሸክም ናት ወይስ መፍትሄ ናት ጎበዝ እንደ ባለ ዕዳ እንዴት ታየች እንዳልሰራች እንዳልፈጠረች እንዴት ታየች እኛ መምራት አንችልም ኦርቶዶክሱ አያውቅም እውቀት የለውም የመሪነት ጥበብ የለውም ያለው ማን ነው እንዴ አይችልም ወይ ፊደል አልቆጠርንም የእኛ ክርስቲያኖች ኦርቶዶክሳውያን የሉም እንዴ? ቢያንስ እንዳይከፋችሁ አላችሁ አይባልም፣ አይባልም ወይም ይገሉናል፣ ዝማልነ ያቃጥሉናል፣ ዝማልነ ይፈጁናል፣ ዝማልነ ያፈናቅሉናል፣ ዝማልነ፣ ዝማልነ በጅምላ ቤተ ክርስቲያን ያቃጥላል፣ ዝማልነ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደ ባለጉት ብንባልግ እንኖራለን ወይ አኖርም። እስኪ አንድ ነገር ላስታውሳችሁ። ሲዳማ ክልል ለመሆን አስራ አንድ አስራ አንድ ይባላል። ታስታውሳላችሁ። ክልል የመሆን ጥያቄ አነሳ። እሺ አንሳ፣ መልካም ይሁን፣ እኛ ምን ቸገረን። ክልል ለመሆን ስንት ቤተ ክርስቲያን ተቃጠለ? ስንት ኦርቶዶክሳዊ ታረደ? እኛ መስዋዕት እየቀረብን ነው። እንደ ክልል የሚፈጠረው እንደ መስዋዕት መባ ኦርቶዶክስ ታረደ ነው። እንደ መባ ጎብዝ። እሽንቶ ታስታውሳላችሁ? ጆዋር ተከበበ። ማን ከበቡ? እነሱ ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ ምን ታረድ እኛ። እኛ ስንታረድ ለምን ኦርቶዶክስ? አይ እሽ፣ ተውት። ሳጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ ስለገደሉት። ማን ሞተ? እኛ የተቃጠልንኛ የሞትንኛ፣ እንዴ! አልበዛም በደሉ አልበዛም ወይ? ቀንበሩ ከበደን፣ ከበደን፣ ከበደን። በእያንዳንዱ ሰበብ እየተፈለገ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉ? ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን? ማን? እንዴ ጎበዝ፣ ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው? የበደል ነው ምንድን ነው? የበደል ነው። ዝም ማለት መረጋጋት፣ እንዳበዱት አለማበድ፣ ሀገሬ ህይወቴ፣ ማለት ታሪኬ ማለት ወንጀል ነው ወንጀል ነው ወይ? አስባችሁታል? ባለፈው ወራት እዚህ ከተማ ጥምቀት አክብረናል፣ አክብራቸዋል። ጥምቀት ማክበራችን ለነሱ እንጀራ ነው። ምን ጎዳ? ጥምቀት ስናከብር እንጀራ እንሰጣለን። ኦርቶዶክስ ባትኖር ስንት መስሪያ ቤት ይዘጋል? ሰው እንጀራውን ይጣላል። እንጀራውን የሚበላውን ሰው ይደፋል ወይ እኛ እየሆነብን ያለው እንጀራ እናቀርባለን፣ ይጠሉናል። እኛ ማንንም ክፉ ይሁን አንልም እንተና ተቀይሮ እንተና ይምጣም አይደለም ጉዳያችን ኦርቶዶክሶች ዜጋ ናቸው ወይ እንደ ሰው የመምራት ጥበብ አቅም አላቸው ወይ በትምህርት የሚያዳክሙን እኛው የእኛው ኦርቶዶክስ አይማርም ሲፈተን ይወድቃል ይጣላል ይህ እኮ በጣም በደል ነው ጎበዝ ይህ እኮ ማሰብ ይጠይቃል እንዲህ ማሰብ ይጠይቃል እኮ ኦርቶዶክሱነን እንዴት እንቀጥላለን? እንዴ ምን አገናኘው? መጾም መጸለይ ነው። እንጾም አለን፣ እንጸልያለን፣ ንስሓም እንገባለን፣ እንቆርባለን። ግን መብታችን ደሞ ሊነካ አይገባም። ይሰው አይደለም። ቅድስት ቤተክርስቲያን ትናንት በነበራት ሕይወት ቅድም ሰምታችኋል። አዲሲቷ ኢትዮጵያ ኢትዮጵያ የሚሉን የትኛው አዲስ? የትኛው አዲስ? እኛ ምን መሄድ ምንፈልገው እስከ ዜማችን ነው። ዜማችን አሮጌ ነው። እኛ ምን ፈልገው እስከ በዓላችን ነው በዓላችን አሮጌ ነው። እኛ ምን ፈልገው እስከ ገዳማችን ነው ገዳማችን አሮጌ ነው። እኛ መሄድ ምን ፈልገው እስከ ሁለንተና የክርስቲያን ሕይወት ነው ሕይወታችን አሮጌ ነው። እኛ መሄድ ምን ፈልገው ትናንት በነበረው የብራና ታሪካችን ነው አሮጌ ነው ወይ ታሪካችን እንዴ? መጠይቁ ይጠይቀናል። አዲስ አዲስ አዲስ ምን አዲስ እንሰራለን እናመርታለን፣ እንለወጣለን፣ ማደግ ይገባናል። ለሀገር አበርክቶ ሰላም ማውጣት አለብን። ግን ክርስትና የበደለው ምንድን ነው? በምዕራባዊ አእምሮ፣ ቅድም መምህር ባሕረ ጥበብ እንዳሉን በምዕራባዊ አእምሮ እየተሸወድን ሀገር ነውና መረጋጋትም ብለን ስላል ፍርሃትም አይደለም። ይህ መታወቅ ያለበት ጉዳይ ነው። ኦርቶዶክሳውያን ምን ይሰማናል? በዚህ ዘመን ምንድን ነው የሚሰማን?